ሰራተኛዋ የራሷ ስልክ አላት እና የራሷን ስልክ እየነካካች ነው። ቡና የምታፈላላትም አብራት የምትቀመጠውም በመሀል ከሀብት ጋር በተገናኘ ያሉ ችግሮችና የልጅ ችግር ይሄ ኦቲዝም፣ ኦቲስቲክ የሆኑ ነገሮች ከዛር መንፈስ ጋር በተገናኘ እኛ ያስተማርነው ትምህርት ልክ ስልኳን ስትጨርስ፣ እትዬ እንደው ይሄን እስቲ ብታየው አለቻት። ምንድን ነው ስትላት፣ እንደው ከልጅ በሽታ ጋር በተገናኘ ነው። ይሄ ነገር ብታዩ ስቲቭ አክሽን ብላ ትጋብዛታለች። እና ኦኬ ዝም ብላ ታዳምጠና፣ በእርግጥ በእኛ ቤተሰብ ውስጥ በአዳም ልኮ አይመለክም። ልጁ እንደሚናገረው መምህሩ ማጠኔን ማለት ነው። መምህሩ እንደሚናገረው ከሆነ ይሄ ልጅ እንደሚናገረው ከሆነ ችግሩ የልጃችን ችግር እውነትን በትክክል ይህም ሊሆን ይችላል፣ ግን በእኛ ቤተሰብ ውስጥ በአዳም ባለ ሲመጣ ሊቀ ይችላል በእርግጥም እንዳለችው ከሁለት ሰዓት ከምናም በኋላ መጣ። እህቱም ደውላለች፣ ና ብለዋለች፣ በቃ ይበቃልና መሽተዋል ምናም ብለው መጥቷል። እና ይህን ቪዲዮ ስ ኤውና ምን እንደምትልስ ማለችው ከዛ አየውና ደስ እንደዚህ ማከክ ጀመር። ከዛ ምን ሆና አላለችው፣ ይሄ ነገር እውነት እውነት ይሆን እንዲ ባክሽ፣ በእናንተ በኩል አለ እንዲ እንደዚህ ነገር አላት። የለም በኛ በኩል አባቴ፣ እንደዚህ እናትና አባታችን እንደዚህ በአዳም ልኩ አያመልኩም እና የልጃችን ችግር ይሄ ሊሆን ይችላል፣ እና ምን ትላለህ አለችው። እና በእናንተ በኩል ካለ እንድትነግረኝ ነው። እኔ በጣም ሀሳብ ሆኖብኛል። ልጄ መንከባከብ አያቅተኝም። ድጋሚ ለምን ወልደው ነው የምንጨነቀው? እና ድጋሚ መውለድ አለብን? ይህን የመሰለ መልክ ይዘህ እኔም፣ ሁለታችንም ቆንጆች ነን፣ ሁለታችንም አሪፍ ላይፍ ነው ያለ ነው። ግን ድጋሚ ብንወልድ ወይ አካል ጉዳተኛ፣ ወይ እግሩ እጁ የሆነ ችግር አለበት ወይ ብቻ፣ እንደዚህ አይነት ልጅ ቢወለድስ የሚል ስጋት አለብኝ። እና መውለድ በጣም ፈራሁ አለችው። እውነትሽ ነው፣ እውነትሽ ነው፣ ልክ ነው። ምና ማለትና በቃ ደክሞኛል አሁን አለ ና ሻወር ልስል ብሎ ሻወር ወስዶ ገብቶ ተኝቶ ማታ አልጋ ላይ ተገናኙ። አላስተኛ ለች ቀሰቀሰችውና ያ ቅድሙ ነገር ማውራት አለብን አለችው። ኬት አምጥተሽ ሁን ይህን ቪዲዮ አላት። እንዲህ እሷ ንቻ ሰራተኛዋ ቲክቶክ ስታይ መጣላት ና የለኛ ልጅ አስባ እንደዚህ አይነት ችግር የዛር መንፈስ ሊሆን ይችላል ወይ ደግሞ አንዳንድ ችግሮች እዛ ላይ ዛር ብቻ አለ የሚያልኩት አባትና እናት ወይም ደግሞ በአዳም ልኮ ያመልኩ ከነበረና እንዲሁም ከዛም አልፎ ተርፎ ደግሞ እኛም በግል ወሲብ በምናምን ነው፣ በስንፈተ ወሲብ በምናምን የተጠቀምናቸው ሂደቶች ካሉ ብዙ ቦታ በዝሙት የዘለንባቸው ቦታዎች ካሉ እንዲህ አይነት ችግር ካለ ይሄ ሊመጣ ይችላል ብዬ ያስተማርኩት እዛ ቪዲዮ ላይ እና በቃ ይሄን ነገር መስማት አልፈልግም፣ እንዲ ነገር መስማት አልፈልግም። አውቃለሁ እኮ የተገናኘ ነው እኮ ጭፈራ ቤት ነው። ብዙ ላይ ፋሳልፈ ሊሆን ይችላል። እኔ ግን ያው ማወቅ የፈለጉት አባትህና እናት እንዲያ ነገር ነበራቸው ወይ? በተለይ አባትህ፣ ስለ አባትህ ብዙ ስለምታወራ ነው አለችው። አባቴ በአዳም ልኮ አያመልክ ሲያመልክ አይቼው አላውቅም፣ ግን ተይኝ አላት። እንቺ ተይኝ የምትለው ቋንቋ አልተዋጠላትም።